የኢትዮ ኬንያ የአስፋልት መንገድ ከሚያቋርጣቸው የጌዴኦ ዞን ከተሞች አንዷ የሆነችው የወናጎ ከተማ በነዋሪዎቿ ተመራጭ የንግድ ኢንቨስትመንትና የመኖሪያ ከተማ ለማድረግ ዘርፈ ብዙ ተግባራት በመከናወን ላይ እንደሚገኝ ነው የከተማው ከንቲባ አቶ አስራት በየነ የገለጹት። የከተማዋን ገጽታ እየቀየረ የሚገኘው የአንደኛው ምዕራፍ የኮሪደር ልማት ተመርቆ ለአገልግሎት ክፍት ሆኗል። የኮሪደር ልማቱ ዘርፈ ብዙ ችግሮችን በመቅረፍ ለከተማው ልማትና እድገት መፋጠን የጎላ አስተዋጽኦ እንዳለው ነዋሪዎቿ ተናግረዋል። የወናጎ ከተማ የበርካታ ጸጋዋ የሰዎች ባለቤት መሆኗን የተናገሩት የከተማዋ ነዋሪዎች ከቅርብ ጊዜ ወዲህ በከተማዋ የሚታየው ለውጥ እንዳስደስታቸው ተናግረዋል። ልማቱን የመጠበቅና የመንከባከብ ተግባር ከሁሉም ይጠበቃል ብለዋል ነዋሪዎቹ። የመንገዱ ጥበት በብዙ ሰዎች ላይ የትራፊክ አደጋ እየደረሰም ስለነበረ፣ አሁን ላይ ግን ኮሪደር ልማት ከተሰራ ወዲህ ልዩ ውበት ያላት ከተማ አይተን የማንጠግባት ከተማ እንደሆነች ነው። ዛሬ ላይ ያየው የሕዝብን ደህንነትም ጭምር እንዲጠበቅ ያደረገ ልማት ብዬ ነው ለራሴ የሚወስደው ማለት ነው። ወናጎ በርካታ የገቢም ሆነ የትኛውም ጸጋዎች አላት። የእንስሳት ገበያ አለ፣ ማር ብሉ ቡናም በተመሳሳይ እንሰት የገበያ አማራጮች አሉ እና ለማንም ምቹ የሆነች ከተማ ነች ማለት ነው። ስለዚህ ከተማ አስተዳደር ከሆነች በኋላ ይሄ ሁሉ ለውጥ የሚታይ ኮሪደር ልማት ከተጀመረ በኋላ እጅግ በጣም ደስ የሚልና ምቹ የሆነ ለከተማ ነዋሪም ለአይን እይታም የሚስብ የሚማርክ ነገር ያለበት ነው። በፊቱና የአሁኑን ማወዳደር በእርግጥ አይቻልም። የወናጎ ከተማ አስተዳደር ከንቲባ አቶ አስራት በየነ በመክፈቻ ንግግራቸው ከተማዋ የከተማ አስተዳደር መዋቅር ካገኘችበት ጊዜ ጀምሮ ያላትን ጸጋ በመጠቀም ምቹና ውብ ከተማ ለመገንባት ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። በዛሬ ዕለት ለተጠቃሚ ማህበረሰብ ለአገልግሎት ክፍት የምናደርጋቸው ፕሮጀክቶች የአንድ ኪሎ ሜትር የኮሪደር ልማት ስራ ብቻ ሳይሆን አራት ዋና ዋና መንገዶች የጌጠኛ ድንጋይ ንጣፍ፣ አንድ ድልድይ፣ የአራት ኪሎ ሜትር የመንገድ ዳር ማብራት ወይም ፓውዛ ተከላ እና ሌሎች ደረጃን የጠበቀው የመዝናኛ ወይም የአረንጓዴ ስፍራም ጭምር በጋራ የምናስመርቅበት ነው። ከተማችን ከምስረታ ወዲህ ለአብነት በመስረተ ልማት የተሰሩ ስራዎችን እንደዛ አይነት ሰፋፊ መድረክ አዘጋጅተን ከህዝብ ጋር በጋራ ባናስመርቅም፣ ነገር ግን ሰርተን ጨርሰን ለአገልግሎት ክፍት ያደረግናቸው ፕሮጀክቶች በርካታ ናቸው። የከተሞች ልማትና እድገት መሰረቱ ነዋሪው ነው ያሉት አቶ አስራት በቀጣይም የነዋሪውን ማህበራዊ ኢኮኖሚያዊና የመሰረተ ልማት ጥያቄዎችን በመመለስ ምቹ ከተማ ለመገንባት እንደሚሰራም ተናግረዋል። የኮሪደር ልማቱን መርቀው የከፈቱት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ከተሞችን የብልጽግና ተምሳሌት ለማድረግ የማስዋብ ስራ በዞኑ በሁሉም ከተማ አስተዳደሮች የተጀመሩ የኮሪደር ልማቶች ተጠናክረው እንደሚቀጥሉ ገልጸዋል። የወናጎ ከተማ ቀድሞ የነበራትን ገጽታ ቀይሮ የቱሪስት የኢንቨስትመንትና ምቹ የመኖሪያ ከተማ ለማድረግ የተጀመረው ተግባር በመስራት መለወጥ እንደሚቻል ማሳያ መሆኑ ነው ዶክተር ዝናቡ የገለጹት። ሁሉንም ከተሞች የብልጽግና ተምሳሌት እንዲሆን ለሰዎች ለኑሮ የሚመች ከተማ የማድረግ ስራ ከተጀመረ ወዲህ በዞናችንም ያሉ ከተሞች በአጠቃላይ ሰፋፊ ስራዎች እየተሰሩ ይገኛል። ከተሞች ምቹ፣ ሳቢ፣ ለኑሮ የሚመቹ እንዲሆኑ ትልቅ ስራ እየተሰራ ይገኛል። ማለት እነዚህ ነገሮች ለወደፊት ከተሞችን ማይከል አድርገን ከተማንና ገጠርን እንድናስተሳስር ትልቅ አቅም የሚፈጥሩ እንደሆነ በቅርብ ጊዜ በተጀመሩ ከተሞች በዞናችን ውስጥ በሚገኙም ማየት ችለናል ማለት ነው። የጀመርናቸው የኮሪደር ልማት ስራዎች ዞናችንን የተሻለ ገጽታ፣ ከተማችንን የተሻለ ገጽታ እየገነቡ ይገኛሉ ማለት የተጀመረውን ለውጥ ከግብ ለማድረስም የነዋሪውና የወናጎ ከተማ ወዳጆች ተወላጆችና በውጭና በሀገር ውስጥ የሚገኙ ልማት ወዳዶች እገዛና ድጋፍ እንዲያደርጉም ዶክተር ዝናቡ ጥሪ አቅርበዋል በምረቃ ስነስርዓቱ ላይ የጌዴኦ ዞን ወረዳዎችና የከተማ ከንቲባዎች የጌዴኦ ባሌ ስርዓት መሪዎች የሃይማኖት አባቶች የከተማዋ ነዋሪዎችና ጥሪ የተደረገላቸው እንግዶች መገኘታቸውን የዘገበው የጌዴኦ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው